ሀንዬ አባት ከዚህ ዓለም በሞት ተለዩ። በጣም ያሳዝናል። ሀንዬ እራሷን ስታ ሆስፒታል ገባች። አባቷ አረፉ። ስንት ለፍተው መከራዋን አይተው አሳድገዋት መጨረሻዋን ስኬቷን ሲያዩና ቤተሰቦቿን እንደተገኙላት ሳያውቁ አረፉ። እንዲሁም ደግሞ ሀንዬ ልቧ ተሰበረ። ሀንዬ በስተመጨረሻ የሀሴትን ፎቶ ማየት እፈልጋለሁ እንጂ እኔ ሌባ አይደለሁም ብላ ፎቶውን ስታየው ደነገጠች። ወይኔ አምላኪ ሆይ፣ አይኔ ነው ወይስ ደግሞ ምንድን ነው? አብጃለሁ እንዴ? እያለች ፎቶዋን ቀስ ብላ ትኩር ብላ ስታይ እናቷ ሳይቀሩ በጣም ደነገጡ። ምንድን ነው የተፈጠረው? እስኪ ንገርኝ አይ እያለች ድንብር ብሯ አወጣ። እርግብ ሀሴትን አስፈራራቻት፣ ያ ማለት ብሀናን አስፈራራቻት። አርፈሽ መስራት ከፈለግሽ ና አባትሽን ማሳከም ከፈለግሽ አርፈሽ ቁምሳጥሽ ንሽንም ሆነ ይህንም ቤት መፈተሽ ብታቆም ይሻልሻል ስትላት ምንድን ነው አልገባኝም፣ እስኪ ንገሪኝ በግልጽ እኮ እያስፈራራሽ ነው ብላ ሀና መለሰችላት። አዎ በግልጽ ነው የማስፈራረሽ፣ ነገርኩሽ። እኔ ምልሽ ያቺ ሴትዮ የት ሄዳ ነው እንዴ? ማለት እትዬም ማለትሽ ነው? አዎ ሀምሳ ሺ ብር ሀንዬን ሸጣት። የሀንዬን መረጃ ለዛች ለባዮች ተብየው የሰጠው እንግዲህ ተምች ነው። ብሩን ከየት አመጣኸው ብሎ ጆሮ ስጠይቀው ምን እንደሰራሁ ምን እንዳደረግኩ አይመለከትም፣ ነገር ግን ይሄ ገንዘብ ለሀና ስለሚያስፈልግ ይሄው ብሎ ብሩን ሰጠው። እሱም በኋላ እንነጋገራለን ግን ስላደረክልኝ ነገር ከልብ አመሰግናለሁ ብሎ ጆሮ እየሮጠ ወደ ሀና አባት ጋር ሄደ። የሀኒዬ አባት በጣም አሳሳቢና አሳዛኝ ቦታ ላይ ነው ያሉት። እንደው እስኪ ኮሜንታተሮች የሀኒዬ አባት መሞት አለበት ወይስ መሞት የለበትም? እንደኔ ሀሳብ ግን መሞት የለበትም ባይነኝ ምክንያቱም ሀኒዬን መከራውን አይቶ ተሰቃይቶ እንደውም ከብዙ ነገር ያወጣችው ሀና ነች። ሃኒዬን ደግሞ ለቁም ነገር አብቅቶ የእሷን ወግ ማረግ ሳያይ እና ቤተሰቦቿ እንደተገኙ ሳያይ መሞት የለበትም ባይ ነኝ። እናንተስ እስኪ በኮሜንት ሀሳባችሁን ብትገልጹልኝ ደስ ይለኛል። ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቢሶች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ባዩሽ ባዮሽ እንግዲህ ከአውዴ ጋና ከዱርዬ ጋ ውላለች። እንደው ፈጣሪ የእውነት ከምቀኛና ከአስመሳይ ጓደኛ የጠብቀን መገል እኮ ነው። አሁን ባዮሽ እስኪ ሲያዋት ምን ምን የምታደርግ ትመስላለች? በጣም አሳቢ ሩህሩህ ጭራሽ እኮ ለሜላት ያለቻት እሷ ብቻ ናት የምትመስለው። ነገር ግን እሷ ጭራሽ ከድሩዬዎቹ ጋር ውላ የሃናን ፎቶና የሃናን መስቀል ያሳረቀችው እንግዲህ ከድሩዬና ከሱሶኞች ጋር ተባብራ ነው። እንዲሁም ደግሞ ተምች ግን በጣም ያናደደ ነገር፣ እንዴት ጓደኛውን እንዴት ይከዳል? በዛ ላይ እንዴት ጋሽኑላ ወይን በእጁ በልቶ በእጁ ጠጥቶ መክዳት አለበት ብላችሁ ታስባላችሁ? እኔ ግን መክዳት የለበትም ባይነኝ። እና ተምች ዋ እጆሮች የገባ ቀን ግን የእውነት አንተና ጆሮ እስከ መጨረሻው የምትለያዩበት ነው። ሀንዬ ሁሉንም ነገር ስለጠረጠረች መፈተሽ ጀምራለች። እና ቁም ሳጥኑን እየፈተፈሸች እንደ አጋጣሚ ሜላት መጣችባት። ምን ሆነሽ ነው ሀና? አልገባኝም። ምን እየፈለግሽ ነው እዚህ ስትላት፣ አለምንም ምን ምን ፈለግ። አንዳንዴማ ሳስበው በቃ እርግብ ልክ ነች ማለት ነው። እርግብ ምን አለች? ልትሰርቂ ነው ማለት ነው? አረትዬ እኔ በፍጹም። እንዴ ነው እንዴ እያለች ድንብር ብሯ ሲወጣ እዩልሻና ተረጋጌ፣ ምን ሆነች ነው አባትሽ? ተማዋን አረ በፍጹም። እሺ አንቺ ምን ሆነች ነው ተናገሪ ብትላትም እንኳ አይ እኔ በፍጹም ሌብ አይደለሁም ብላ ተነስታ ሄደች። ነስታ ሄደች። ሜላት ደግሞ ቆይች ልጅ የሆነችው ነገር አለ እንዴ? አሁንማ በጣም አሳሰበችኝ። አሁንስ ግራ ገባኝ። አሁንማ በጣም ግራ ገባኝ እኮ እያለች ብቻዋን ማውራት ጀመረች። ሰላም ሰላምዬ፣ እንግዲህ ጆሮ ጋር ሄዳ፣ እንዴ ደግሞ ዛሬ በጣም ወፍረሻል። አሁን ለታሳይሽ እኮ ከስተሽ ነበረ እያለ መቀለል ሲጀምር፣ አንተ ትቀልዳለህ አይደል? እና ከመቀለል ሌላ ምን አለ ብለሽ ነው? እኔም ብልህ ድንጋይቱም እየሰራህ ነው። ስልኬን ነው ማለት ነው። ድንጋይ የምትያት እንደ ስልክ ነው እንዴ? ረ ሙድ መያዝ ለማንኛውም ግን ያው በባለፈው እንደነገርኩ ለሀና ሰባ ሺህ ብር አግኝተንላታል። ወይኔ ሰባ ሺህ ብር አዎ በጣም ደስ ይላል በማለት ደስ አለው እና እና አካውንት ህላክልኝና ልላክልህ የደስ ደስ ደግሞ ምሳሌ ገብዝህ አለችን ሰላም። አይ ምሳውን እሺ። ነገር ግን እኔ አካውንትም ሆነ ምንም የለኝም። ማለት እንዴ ሌባ አካውንት አለው ብለሽ ነው? ይሰርቃል፣ ይበላል፣ ይጠጣል አበቃ ኪሱ ነው እኮ የሱ ስትለው ሲላት፣ ለማንኛውም እሺ ችግር የለውም ማለቴ እንሂድና ያው እሰጥሃለሁኝ በካሽ ብላ፣ ሰላምዬ እንግዲህ ብሩን አስተላልፋለታለች። ባዩሽ ደግሞ ከሜላት ጋር ተገናኘን። እንዴ ስደውልኝ እኮ በጣም እያጣደፍሽ ነው። አዎ እርግብዬ እኮ። እርግብ ምን ሆነች? ማለቴ ብር ጠየቀች። ምን አለች ባዩሽ ስታስመስል? አዎ እንዴ አልገባኝም። የምንብር ከኋላ የመጣ አይን ያወጣ አረ እንደዛ ትበይ ባዩሽ። ማለት እንዴት ማለት? ይሄ ሀምሳ ሺህ ብር ነው የጠየቀችኝ ለዛ ላሳደገቻት ልጅ ሚስትኗት የጠየቀችኝ አለች። ወይ ጉድ! ጭራሻንን መግደል ሲገባት ጭራሽ ብር ልትሰጠው ነው። እና ለማንኛውም ግን ብሰጣት ይሻላል። ምክንያቱም እኔ በእርግጥ እሱን መግደል ነበር እንጂ የእውነት በጣም አናዶኛል። አይ ቢሆንም፣ ስለምትታዘበኝና ደግሞ በዚህ ነገር ጭቅጭቅ ስለማልፈልግ ብሩ መስጠት አለብኝ። አዎ እንደዛ ይሻልሻል። ለማንኛውም አሁን ናይ ምሳሌ ጋብዝሽ ብላ፣ ምሳ ጋበዘቻት። ከዛ እርግብ እርግብ፣ እንግዲህ ሀናን ምን እየፈለግሽ ነው አለቻት። ሀንዬ ደግሞ ቁም ሳጥን ውስጥ እየፈለገች ነበረ። ነገር ግን ምንም የቱንም ያህል ብትፈልግ እንኳ አጣችሁ። እርግም መጣችና፣ ትሰሚኛለሽና እዚህ ቤት የምታደርገውን ነገር እያንዳንዱ ነገር እየተከታተልኩሽ ነው። ስለዚህ አርፈሽ ብትቀመጪ ይሻልሻል። ማለት በግልጽ እያስፈራራሽ ነው? አዎ ነገርኩሽ። እንግዲህ ከገባሽ፣ ስራሽን የምትፈልጊ ከሆነ አርፈሽ ብሰር ይሻልሻል። ያች ሴትዩ የት ሄዳ ነው ማለት? እትዬም ባልሆነ አዎ፣ ቤተ ክርስቲያን ሄዳ ነው። እኔ ምን አገባኝ? ቆይሷ ግን ለእኔ አታስብም ማለት አልገባኝም። አንደኛ እናትሽ ናት። ሁለተኛ ነገር ደግሞ ቤተ ክርስቲያን እንደዚህ አይባልም። ለነገሩ የሆነ ይህ እኔ አይመለከተኝም። አሁን ቁርስ አቅርቢልኝ ብላ ቁርስ አቀረበች፣ ለማቅረብ ሀንዬ እሽ ብላ እናቷ መጣች። ከዛ እንዴ እማዬ፣ ደህና ነሽ? አዎ። የት ሄደሽ ነው? ቤተ ክርስቲያን ወይ? እኔንም ብቀሰቅሽኝ እኮ አብረን እንሄድ ነበር። አይ ልጄ፣ እንቅልፍ ላይ ስለነበርሽ መቀስቀስ እኮ ያው አላደል ከብዶኝ ነው። እሺ ለማንኛውም ችግር የለውም። እና ወንድም ና እህቴሳ? ወንድምሽ ትምህርት ቤት፣ እህትሽ ደግሞ የሆነ ጉዳይ አለኝ ብላ ወጣ ብላለች ስትላት፣ ለማንኛውም እርግ ብዬ አጀብ፣ ጭራሽ እኮ የኔ ንግስት አለቻት። አይ ሜላት፣ ለማንኛውም አካውንት ሽላኪና ልላክልሽ። ምን አረታዩ ማየ ችግር የለውም አትጨነቂ ብላ ስትላት፣ አረ ምንም ችግር የለውም። የምን መጨነቅ ነው? እንደውም ሀያ ሺ ብር ጨምሬ ልኬ ልሻለሁ። ምን አው ያው ከመጣሻ ጀምሮ ምንም አልገዛሁልሽ፣ አይደለም ለዛ ብዬ ነው። እሽማዬ አመሰግናለሁ፣ አለች ሰላምዬ። ሀንዬ ክች ውስጥ ተክዛ ሰላምዬ መጣች። እንዴ ቆይ ሀና ምን ሆነሽ ነው ሰሞኑን? እስኪ ንገርኝ የተፈጠረውን ነገር ሰላምዬ። እኔ ምኮራሱ ምንም ስላልገባኝ ነው። ምን ሆነሽ ነው? አርቦሽ ነው እንዴ? እንዴ እኔ በቃ ስለ በይ ብቻ ነው እንደ አንች ጋር የምመጣው። እኔ ይሁንሽውን እምትነግሪ መስሎኝ ነው እንጂ። አይ ምንም አልሆንኩም። ለኔም ሲገባኝ እነግርሻለሁ። እሺ፣ ልታለቅሽ ባልሆነ ምን ላርግ ብለሽ ነው? ከማልቀስ ውጪ ሌላ ምንም ነገር የማደርገው ነገር ስለሌለ ነው ብላ እንባ ዱብ ዱብ ልል ሲል ሃኒ፣ ሰላምዬ እቅፍ አደረገችና፣ እባክሽ ሀኒዬ፣ በችግሬ ሰዓት ደርሰሽልኛል እና ልድረስልሽ፣ እንደዛ አትሁኚ እያለች ብታባብላትም እንኳ። በፍጹም ሀኒዬ ልቧ ተሰብሯል የምታደርገውም የምትሰራውም ቅጡ ጠፍቷታል ከዚያም በኋላ ሜላት ሀኒ እስኪ ናይ ብላ እሩም ጠራቻት ምን ነው የሆንሽውን ነገር ንገርኝ በተደጋጋሚ ኮሜዲና ትከፍቻለሽ ቁም ሳጥን ትከፍቻለሽ ትደናበሪያለሽ እኔ አባትሽ ታሞ እንደው በግልጽ ንገሪኝ አባዬ እንኳ ደህና ነው እሺ እኔ ይህን ሰሞን ሕይወቴ ትክክል አይደለም እኮ። ትክክል ያልሆነበትን መንገድ ምክንያት ንገርኛ። እትዬ አረ በቃ ያስጨንቁኝ እኮ ሰላምዬ። እኛ ሀንዬ፣ እኛ እኮ እንደ ቤተሰብ ነው የምናይ። ስለዚህ ምን ችግር አሉ ብትነግሬም፣ ነይ ቁጭ በይና ነገርኝ ስትላት በቃ ብቻ ግን የሀሴት ማየት ፎቶ ማየት ፈልጋል። ምን አዎ እኔ እኮ ሰላምዬ እንዳይደብራት ብዬ እዛ ኮሜዲና ውስጥ ከቆለፍኩበት ቆይቻለሁ። ለማንኛውም ግን አሳይሻለሁኝ ችግር የለውም። ግን ለምን አይ እርግብ ከመጣች በኋላ በቃ ትክክል ያልሆነ ነገር እያለ ይሰማኛል ብላ ከዛ ቴክስት ገባላት። እንግዲህ ቴክስቱ አባትሽ ታማል ይሁን፣ ገንዘቡ ይሁን፣ ግራ ገብቷት በጣም ደንግጣ መልስ አስገባችው። ከዛ ስልክ ተደወለላት ጆሮ ነው እውነት ብሩን አግኝተናል፣ ሊበላት አባትሽ ታሟል፣ በጥና ሆስፒታል ገብቷል፣ ይበላት አላቅም ብቻ ግን ቁጭ ብድግ ብላ ሀንዬ ደነገጠች። ከዛ እሺ ምንድነው የተፈጠረው? የምን ስልክ ነው? ሀንዬ ስትላት እሺ ችግር የለውም ይሄው ፎቶ ስትል ፎቶን ስታየው እመብርሃን እናቴ በማለት በጣም ደነገጠች። ምን ምን እየተካሄድ ነው? ብቻ ግን ያሰብኩት እንዳይሆን ብላ ስደነግጥ ሜላትም ደነገጠች። ምንድን እየተካሄደ ነው? እራሁንስ ግራ ገባኝ እያለች ብቻዋን ማውራት ስትጀምር ሀንዬ ተነስታ ሄደች። እንደው ጋሽ ኖላዊ መሞት የለባቸውም። ተምቺ ደግሞ ቶሎ ተናግረህ የሀንዬን ሀቅ ማውጣት አለብህ። በጣም ያሳዝናል። የጆሮ ልብ ሁለተኛ ልቡን ሰብረኸዋል። ምክንያቱም በባለፈው ሰርቀህ እንደዛ አድርገሃል። ይሄም ከስርቆት አይተናነስም ጭራሽ የሀንዬን ህይወት ነው ያመሰቃቀልከው። የሌላ ልጅ አምጥተህ ሀንዬ በሀንዬ ምትክ እንደዛ ለሀምሳ ሺህ ብር መሸጥ ምንም ትርጉም የለውም። የእውነት ተምች በጣም በጣም አዝኘብሃለሁ ማለት ነው። እንግዲህ ተምች በቀጣይ እውነቱን ካልተናገረ ባዩሽና እርግብ ተብየዋ ሁሉንም ሊጫወቱባቸው ደፋ ቀና ይላሉ ማለት ነው። ሀስ እንግዲህ ሀንዬ በቀጣይ እናቷ መሆኗን ታውቃለች። በጣም ደስ ይላል። ከዛ ሀንዬ እርግብንና ባዩች ተብየውን ከሰላም ጋር ተባብረው ገደል እንደሚከቷቸው ተስፋ አደርጋለሁ። ፈጣሪ ከምቀኛ ጓደኛ ይጠብቃችሁ። እንግዲህ የዛሬው ኖላዊ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ወዳችኋለሁ። አይላቪ ሶማች